አሰላሙ አለይኩም ወራህመቱላሂ ወበረካቱህ ደህና ናችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ ዛሬ ደግሞ በገጠር ኩሽና ነው የምንገኘው ዛሬ እንግዲህ ሰፕራይዝ ነው በነገራችሁ ላይ እንደምታወስገው ተልክ ሰዋል እንግዲህ ወድ ሹማ ወድ ሹማ በነገራችሁ ላይ ሁላችሁም ቤተሰቦቻችሁ ሰፕራይዝ ያደረጓችሁ እንደዚህ ሄዳችሁ ታድላችሁ ስትበሉ ስትጠጡ እሳቸው ጋር ስትዋወሩ ስትደሰቱ በጣም ደስ ይላል እና ዛሬ ምን እንደዚሁ ያለው እና እህቴ በነገራችን ላይ ታዋቂያቸው፣ እስኪ ሰሙን ሰላም አለይኩም በያቸው። እና እሷ ያው ገና የመጀመሪያው ስለሆነ ቪዲዮ መግባት ትፈራለች። እና እንዴት ናችሁ ቤተሰቦቼ፣ ደህና ናቸው። ላይክ ሰብስክራይብ እያደረጋችሁ ዛሬ እርግጠኛ ነኝ ላይክ ሰብስክራይብ ይበላል ብየ ነው የማለው። የመጀመሪያው ነው ገጠር ሂጅ፣ እንደዚህ ቪዲዮ ተሰራ እና ገጠር ገብተናል እላችኋለሁ። ቤተሰቦቼ እንዴት ናችሁ? እናንተ ደህና ናችሁ ወይ? ዛሬ ምሳ እየሰራሁ ነው ምሳ። በነገራችን ላይ ዛሬ እኔ ጋር ናችሁ ቤተሰቦቼ፣ ዛሬ እኔ ጋር ምሳ አብረን እንበላለን ማለት ነው። እና እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት ናችሁ? በአላህ ተጠፋፍተናል፣ ጠፍታችኋል። እናንተ ኮመንት እየሰጣችሁ እና ሰብስክራይብ እያደረጋችኋለሁ ምንድን ነው እና እንዴት ናችሁ ሁሉ ሰላም ነው ወይ? ዛሬ እንግዲህ እንደምታዩት እየቆራረጥ ነው ለምሳሌ ስራ ማለት ነው እና ቤተሰቦቼ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ረቲቱ ያው ከዛሬ በኋላ ጭማጠፊ አብረን እንመጣለን። አይዋ እና ይሄን ይመስላል። እስከ መጨረሻው ድረስ ዛሬ ተከታተሉን። ካሜራማ እቺ አሁን ደግሞ ዱሌቴን ገንፈል ታደርጉታላችሁ ማለት ነው። እንትን ስነው ይሄን ታላይ ያለው መላጥ አለበት። ታላይ ያለው ካልተላጠ ጣዕሙ ዱለቱ የዱለት ቸፍታ ስለሚኖረው ይሄን እንደዛ አርጋችሁ እንትን ማለት አለባችሁ ማለት ነው። ታላይ ያለው ይሄን ሸካራው መነሳት አለበት። እንደዚህ እንትን ስትሉት ይሄ ይነሳል። በዙ አጋጣሚ ማለት ነው ቤተሰቦቻችን። ዝም ብሎ ግን ከላይ ሳይነሳ ዝም ብሎ ቆረጥ ቆረጥ የተደረገው። ስንበላውም እንትን ጣዕም ቢኖረው ግን ለውስጣችን ደስ አይለውም እና እንደዚያ አድርገን ከላይ ያለውን ርግፍ አድርገን ስንሰራ አሪፍ ነው የሚሆነው። እንደዚያው ማለት ነው። በውሃ እንትን አገንፍሉት። ሳልተገነፈለ ዝም ብሎ በደረቁ እንትን ብትሉት እንትን አይልም ማለት ነው ቤተሰቦች። እና እንደት ነው አሪፉ እና እናንተም ስትመጡ ሞክሩት ክሩት እንዴት አርጋችሁ ማለት ነው ቤተሰብ። በነገራችን ላይ ፍየል ከታረ መታረዱ አሪፉ ዱለት ለመብላት ያህል ስጋ ሞልቷል። ማንኛውም ሰዓት ስጋ ትበላላችሁ፣ ግን ዱለት በጣም ነው ደስ የሚለው ማለት ነው። በጣም እኔ የዱለት አፍቃሪ ነኝ። በዙ አጋጣሚ ያው መስራቱ ቢሸግርም ያታግራሉ። ዱለት መስራቱ ግን በጣም አሪፍ ደስ ይላል። እና ይሄንን እንትን ብላችሁ ከዛ ይሄንን እንደዚህ ካደረጋችሁ በኋላ እጥብ ይደረጋል። ከዛ ቁርጥ እናደርገዋለን ማለት ነው። ወደዚህ ደግሞ ወደ እንትኑ ስንሄድ፣ ወደ ጉዳቱ ስንሄድ ደግሞ ይሄን ደግሞ ምትት እናደርገዋለን ማለት ነው። ምትት ስናደርገው ታላይ እንትኑ ይነሳል፣ ላጥ ይላል ማለት ነው። እና በጣም አድቅቀን ለመቁረጥ ይመቸናል። አያያዝም ንትኖቹ ተተነሱ ማለት ነው። ሞክሩት። ሱሮ ሳይሆን አይታወቅም የማያውቅ ይኖራል እንዴ ማለት ነው ስላለ ይሄንን ለመላጥ እንዲመቸን ነው። ትዛ አድርገን ላጥ ስናደርገው ዲቅቅ አድርገን ዱለቱ መታያት የለበትም፣ በነገራችን ላይ ስንበላው መታየት የለበትም። እንደዚህ ድቅ ማለት አለበት ማለት ነው። ቤተሰቦቻችን ዛሬ እንግዲህ እኔ ጋ ተመጣችሁ ሁሉም ነገር ሞልቷል ብያችኋለሁ፣ እና እንደዚህ ሲሆን አሪፍ ይሆናል እና ውድ ቤተሰቦቻችን ተከታተሉ እስከ መጨረሻው እንሻላ